የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። የተጠናቀቁት የኮንዶሚኒየም ሳይቶች መንግስት ሊሸጣቸው መሆኑ ተገለጸ። የኮንዶሚኒየም ተመዝጋቢዎችም የሽያጭ ሂደቱ እንዲታገድ ጠይቀዋል። በግንባታ ዘርፍ የተሰማሩ ተቋማት ከስራ እየወጡ መሆኑ ተገለጸ። አቶ ጌታቸው ረዳ በወልቃይት ዙሪያ የወጣውን መረጃ አስተባበሉ። በ526 ማደያዎች ላይ እርምጃ መወሰዱ ተገለጸ።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 አብዛኞቹ በክልሉ በሚስተዋለው የጸጥታ ችግር ምክንያት ከስራ እየወጡ መሆኑን የክልሉ ኮንስትራክሽን ስራ ተቋራጭ ማህበር ገልጿል። በክልሉ ከ3000 በላይ ተቋማት በግንባታው ዘርፍ ለመንቀሳቀስ ፍቃድ አወጥተው ይሰሩ እንደነበረ የገለጸው ማህበሩ በማህበሩ ስር ደግሞ ከ765 በላይ ተቋማት እንደነበሩ አስታውቋል። ነገር ግን ክልሉ ላይ በተፈጠረው የጸጥታ ችግር ምክንያት ምቹ ሁኔታ ባለመኖሩ አብዛኞቹ ጨራታዎች ለመንግስት የልማት ድርጅቶች የሚሰጡ በመሆናቸው ብዙዎቹ በአቅም ማነስ ምክንያት ከዘርፉ እየወጡ ነው ሲሉ የማኅበሩ ፕሬዝዳንት አቶ ሙሉቀን ቢተው ገልጸዋል። ችግሩን ለማስተካከል ይመለከታቸዋል የተባሉ አካላትን ጠይቀናል፣ ነገር ግን ምንም መፍትሄ ማግኘት አልተቻለም ያሉት አቶ ሙሉቀን በዕዳ ምክንያት ቋሚና ተንቀሳቃሽ ንብረቶቻቸውን ያጡ እንዲሁም በዘርፉ የወጡና ሌላ ዘርፍ የቀየሩ ባለሙያዎች መኖራቸውንም ተናግረዋል። አሁን ላይ በክልሉ ከሚሰሩት የግንባታ ስራዎች ውስጥ በግብረሰናይ ድርጅቶች የሚመጡም ግንባታዎች ብቻ በግሉ ዘርፍ እየተሰሩ ነው ብለውም ነገር ግን ይህ ለሁሉም የሚዳረስና ሰፊ ባለመሆኑ ችግሩ ባለሙያዎቹ ስራ እንዲያጡ ምክንያት መሆኑን ገልጸዋል። የማህበሩ ፕሬዝደንት በግንባታው ዘርፍ ተሰማርተው የነበሩና በአሁኑ ወቅት ከስራ የወጡ ተቋማት ምን ያህል ናቸው ለሚለው ጥያቄ ምላሽ ከመስጠት ተቆጥበዋል። ከዘርፉ ለመውጣታቸው የጸጥታ ችግር እና የመንግስት የልማት ድርጅቶች ያለ ጨረታ የሚወስዷቸው ፕሮጀክቶች መብዛት ዋና ምክንያቶች ናቸውም ተብሏል። አቶ ጌታቸው ረዳ በወልቃይት ዙሪያ የወጣውን መረጃ አስተባበሉም። ትላንት አቶ ጌታቸው ረዳ የወልቃይት ጠገደ ህዝብ የማንነት ጥያቄ በህጋዊና በፍትሐዊ መንገድ መመለስ አለበት ማለታቸው በአማራ ሚዲያ ኮርፖሬሽን ተዘግቦ ነበር። አቶ ጌታቸው ረዳ ይህንን ተናገሩ የተባለው ሰኔ 16 ቀን 2017 ዓ.ም ከአማራ ክልል ፕሬዝዳንት አቶ አረጋ ከበደና ከአካባቢው አመራሮች ጋር በመሆን በውመራ ከተማ ከነዋሪዎች ጋር በተደረገ ውይይት ወቅት መሆኑን ከአሚኮ የተገኘው መረጃ ያመለክታል። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምፅ መስማት ይገባል ሲሉም አቶ ጌታቸው ተናግረዋል ያለው የአሚኮ ዘገባ ትላንት ግን ከአቶ ጌታቸው ማስተባበያ ተሰጥቶበታል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ። እኔ በወልቃይትም ይሁን ጸገዴ የማንነት ጥያቄ አለ ብያ ላምንም ሲሉ ጌታቸው ረዳ ለአዲስ ስታንዳርድ አስታወቁም የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ ብለዋል። ትላንት ሰኔ 17 ቀን 2017 ዓ ም ቀትር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ከአውዱ ውጭ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩት እኔ በወልቃይትም ይሁን ጸገዴ የማንነት ጥያቄ አለ ብያ ላምንም፣ የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ። ያም ሆኖ ግን የእኔ እምነት እንደተጠበቀ ሆኖ እዚያ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄ በሰላማዊና በሕጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ ተናግረዋል። በመድረኩ ላይ የነበሩት አብዛኛዎቹ የአስመላሽ ኮሚቴ መሆናቸውን በመግለጽ ወደ ደጋው ወጥተን ሕዝቡም ጋር ተነጋግረን የሕዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ስል ነግሬያችኋለሁ ብለዋል። የተጠናቀቁት የኮንዶሚኒየም ሳይቶች መንግስት ሊሸጣቸው መሆኑ ተገለጸ። የኮንዶሚኒየም ተመዝጋቢዎችም የሽያጭ ሂደቱ እንዲታገድ ጠይቀዋል። በአዲስ አበባ ከተማ አስተዳደር በተለያዩ ሳይቶች የተገነቡና የተጠናቀቁ የጋራ መኖሪያ ቤቶች ለተለያዩ ተቋማት ሰራተኞች ሊሸጡ መሆናቸው ተሰምተዋል። ከተማ አስተዳደሩ በገርጂ ሳይት በጊረር ወረዳ 3 እንዲሁም በኮልፌ ወረዳ አንድ አየር ጤና ያስገነባቸውን በሺዎች የሚቆጠሩ የኮንዶሚኒየም ቤቶች ለባንኮችና ለሌሎች ተቋማት ሊሸጣቸው መሆኑ ተሰምቷል። በእነዚህ ሳይቶች ይጠናቀቁ ቤቶች ለሁለት አስርት ዓመታት የቆጠቡት የ1997 ተመዝጋቢዎች እና የ2005 ተመዝጋቢዎች በእጣ ይተላለፉልናል ብለው በጉጉ ሲጠብቁ እንደነበር ይታወቃል። ነገር ግን ከሰሞኑ በአንድ ባንክ ውስጥ ሲዘዋወር የተገኘው ቅጽ ከተማ አስተዳደሩ ቤቶቹን ሊሸጣቸው እንደተዘጋጀ የሚጠቁሙ ናቸው ተብሏል። ከባለ አንድ እስከ ባለ ሶስት መኝታ እንደ ሳይቱ በካሬ ሜትር ከ70 ሺህ እስከ 80 ሺህ ለሽያጭ መቅረባቸውን የሚያሳየው መረጃ እስከ ሰኔ 12 ሰራተኞቹ አቅማቸውን አገናዝበው ፍላጎታቸውን እንዲያሳውቁ የሚጠቁም ነው። ይህንን ማስታወቂያ የተመለከቱ የ2005 ዓ.ም ተመዝጋቢዎችም የሚከተለውን የቅሬታ ድብዳቤ አዘጋጅተው ተደራሽ እንዲሆንላቸው ልከዋል። ለአዲስ አበባ ከንቲባ ጽሕፈት ቤትና የአዲስ አበባ ቤቶች ልማት ባለስልጣን ርዕሰ ጉዳይ የጋራ መኖሪያ ቤቶች ለ205 ተመዝጋቢዎች ፍታዊ ድልድል እንዲደረግ ስለመጠየቅ በ2005 የጋራ መኖሪያ ቤቶች ፕሮግራም የተመዘገብን ዜጎች የመኖሪያ ቤት የማግኘት መብታችንን ከማስከበር አኳያ እያጋጠሙን ባሉት ተከታታይ ፈተናዎች የተሰማንን ጥልቅ ስጋትና ቁጭት ለመግለጽ እየጻፍን ነው። ከ13 ዓመታት በላይ በትዕግስት ጠብቀን ውድ የቤት ክራይ ሸክምን ተቋቁመን በየወሩ የምንችለውን ለመቆጠብ ስንጥር ቆይተናል። በመጨረሻ የኮንዶሚኒየም ቤት ለማግኘት ተስፋ እናደርጋለን። እንዳለመታደል ሆኖ ለረጅም ጊዜ በትጋትና በቁርጠኝነት ብንጠብቅም አዲስ የተገነቡ የጋራ መኖሪያ ቤቶች ለሌሎች ሲመደብ ወይም ሲተላለፍ በተደጋጋሚ አይተናል። ማመልከቻዎቻችን ግን ምላሽ ሳያገኙ ቀርተዋል። በተለይ አሁን ባለው የኢኮኖሚ ሁኔታ ልጆቻችንን እና ቤተሰቦቻችን መደገፍ አስቸጋሪ የሆነ በመጣበት ሁኔታ ይህ ቀጣይነት ያለው ሁኔታ በጣም አሳማሚና ተስፋ አስቆራጭ እየሆነ ነው። ሂደቱን አምነን ለብዙ ዓመታት ዝማል። አሁን ግን መንግስት እርምጃ እንዲወስድ እና ግልጽና ፍትሐዊ ምላሽ እንዲሰጠን እንጠይቃለን። በተለይ በሚከተሉት አካባቢዎች የተገነቡ የጋራ ሙሪያ እንዳሉ እናውቃለን ገርጂ ሳይት ጊረር ወረዳ 3 እንዲሁም ኮልፌ ወረዳ 1 አየር ጤና የተገነቡ የኮንዶሚኒየም ቤቶች በ2005 የኮንዶሚኒየም ቤቶች ምዝገባን ለተመዘገብ ለ13 ዓመታት ለጠበቅ በጣ እንዲሰጠን እንጠይቃለን ብለዋል። በቤቶች ድልድል ሂደት ውስጥ ፍትህና ግልጽነት ጊዜው አሁን ነው ብለን እናምናለን። የእነዚህ ክፍሎች ሽያጭ እንዲቆምና እንደኛ ለረጅም ጊዜ ለሚጠባበቁ ተመዝጋቢዎች ቅድሚያ እንዲሰጥ በአክብሮት እንጠይቃለን። ለዚህ ጉዳይ ትኩረት እንደሚሰጡን ተስፋ እናደርጋለን ሲሉ የኮንዶሚኒየም ተመዝጋቢዎቹ ለአቦል ዜና በላኩት መግለጫ አሳውቀዋል። በ526 ማደያዎች ላይ እርምጃ መወሰዱ ተገለጸ። የነዳጅና ኢነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቋል። የተወሰደው እርምጃ ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ የማገድና ፈቃዳቸውን እስከ መሰረዝ ድረስ የሚደርስ መሆኑን የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። በዘርፉ በርካታ ህገወጥ ስራ መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራ ሙያውን አጠናክሮ እየሰራ መሆኑን አስታውቀዋል። በክልሎችም በንግድ ቢሮ አማካኝነት ቁጥጥር እንደሚደረግ አንስተው በቅርቡ የወጣው አዋጅ ከቁጥጥር ባለፈ በስርዓት የሚያስቀጣና ንብረት እስከመውረስ ድረስ የሚደርስ ቅጣቶችን በውስጡ ማካተቱን ተናግረዋል። መንግስት ላለፉት አንድ ዓመት ነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህም ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበረው አንስተዋል። ነገር ግን ከግንቦት 27 ጀምሮም የነዳጅ ድጎማ መነሳቱን ገልጸው ሙሉ ለሙሉ በዓለም አቀፍ ዋጋ እየተሸጠ መሆኑንም አስታውቀዋል። በማህበራዊ ሚዲያ በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋውን ይጨምራል የሚል አመለካከት መኖሩን ያነሱት ዋና ዳይሬክተሩ የዋጋ ጭማሪ ቢኖርም ጫና የሚያሳድር አይደለም ሲሉ ገልጸዋል። አማጺ ቡድኑ ተጨማሪ ጦር አስመረቀም። ሌተናል ጀነራል መሐመድ ሃምዳን ዳጋለው በሺህ የሚቆጠሩ አዳዲስ ወታደሮችን አስመረቁ። የሱዳኑ ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ሃምዳን ዳጋለው በትናንትና ዕለት በሺህ የሚቆጠሩ አዳዲስ ምልምል ወታደሮችን ማስመረቃቸውን ዘገባዎች ገልጸዋል። በዚህ የምርቃ ስነ ስርዓት ላይ ራሳቸው ጀነራሉ ተገኝተው ንግግር ያደረጉ ሲሆን ጦርነቱ ያበቃ የመስላቸው ተሳስተዋል ብለዋል። በጦርነቱ እንደሚገፉበት ጠቅሰውም አንዳንድ የአቋም ለውጦችን ለማድረግ መወሰናቸውን ይፋ አድርገዋል። ከነዚህ መካከልም ከግብጽ ጋር ያላቸውን ግንኙነት የሚመለከተው ይገኝበታል። ዳጋሎ በንግግራቸው ግብጽ ከኛ ጋር ተወያይታ ግንኙነታችንን ለማደስ ከፈለገች በራችን ክፍት ነው ብለዋል። አምዳንድ ዳጋሎ ከዚህ ቀደም ግብጽ ለተቀናቃኛቸው ጀነራል አልቡርሃን ድጋፍ እንደምትሰጥ ገልጸው በተደጋጋሚ ወቀሳ ሲያቀርቡባት መቆየታቸው የሚታወስ ነው። የኢራን እና የእስራኤል ተኩስ አቁም መጣሱ ተነገረም። የኢራን መገናኛ ብዙሃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሷል እያሉ ነው። በኢራንና በእስራኤል መካከል የተኩስ አቁም መደረጉ ቢነገርም በሰሜናዊ ኢራን ማዛንዳራን ግዛት ውስጥ ፍንዳታዎች መሰማታቸውን ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮታዊ ዘብ ጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለው ከዋና ከተማዋ ቴራን በስተ ሰሜን ማዛንዳራን ግዛት ውስጥ በምትገኘው ባቦል ሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት ምህር እና ኢስና የተባሉት የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል ብለዋል። በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውን እናም የግዛቲቱን አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮች ገና አለመታወቃቸውን መናገራቸውን ገልጿል። ትላንት ረፋድ ላይ እስራኤል በዶናልድ ትራምፕ የቀረበውን የተኩስ አቁም ጥሪ መቀበሏን ከገለጸች በኋላም በኢራን ሚሳኤሎች መደብደቧ ተሰምቶ ነበር። በዚህም ምክንያት ኔታንያሁ የበቀል እርምጃ እንዲወሰድ ለጦራቸው ባዘዙት መሰረት የኢራን ከተሞች በቦምብ ሲደበደቡ እንደነበር ዘገባዎች አመላክተዋል። ሁለቱ ሀገሮች የዶናልድ ትራምፕን የተኩስ አቁም ጥሪ ተቀብለናል ካሉ በኋላም በቀጠናው መረጋጋት፣ በነዳጅ ዋጋ ላይም ቅናሽ ታይተዋል